ሰላም የቻናላችን ቤተሰቦች! እንኳን በድጋሚ ወደ ቻናላችን በሰላም መጣችሁ! ዛሬ የምንመለከተው ፊልም ምናልባትም የብዙዎቻችንን ልብ የሚነካና ከገጠመኞቻችን ጋር የሚገናኝ ነው። ታይለር ፔሪ በቅርቡ ለኔትፍሊክስ ያቀረበው ስትሮ የተሰኘው ፊልም አንዲት ሲንግል እናት ወደ ከባድ ቀውስ ውስጥ ስትገባ የሚያሳይ እጅግ አሳዛኝና ልብ ሰባሪ ታሪክ ነው። አብራችሁን ቆዩ። በጣም ጩኸታማ፣ ሞቃታማ እና የተመሰቃቀለ በሆነው መኖሪያ ቤቷ አንዲት ሲንግል እናት ከልጇ ጋር ተኝታ ይታያል። ጩኸቱን ለመከላከል እናት ለልጇ የጆሮ ማዳመጫ አድርጋላታለች። እናት በህልሟ ከሆስፒታል በታዘዘው የማስወጫ ፍቃድ ልጇን ይዛ ስትወጣ ታያለች። በዚህ መሀል 12 ሰዓት ሞልቶ አላርሟ ይቀሰቅሳታል። እናት ጃኒያህ በተለምዶ እንደምታደርገው ተነስታ ልጇን አሪያ ከእንቅልፏ በመቀስቀስ ለትምህርት ቤት ታዘጋጃታለች። ገላዋን እያጠበች የሳይንስ ሙከራዋን ልጇ ስታሳያት ያን ማድረግ ማቆም እንዳለባት ብዙ ወጪ እያስወጣት መሆኑን ትነግራታለች። ልጅም በተራዋ የምሳ 40 ዶላር ካልከፈለች አስተማሪዋ በተማሪዎች ፊት እያሳቀቀቻት መሆኑን ትነግራታለች። እናት እናትና ልጅ ተያይዘው ሲወጡ እናት ቤኒ ለተባለ በረንዳ ዳሪ ሳንቲም ትሰጣለች። ይህን ያየች አከራይ ኪራዋን ካልከፈለች ሙሉ እቃዋ ወጥቶ ውጭ እንደሚጣል ስትነግራት በዛሬ ለት ክፍያዋን እንደምታገኝና ያለባትን እንደምትከፍል ይልቁንም ጎረቤቷ ድምጽ ቀንሶ ልጇን ቅልፍ እንድትተኛ እንድትነግረው ስታሳስባት እሱ የቤት ከፋይ መሆኑ ይነገራታል። ልጇን ትምህርት ቤት አድርሳ ወደምትሰራበት ግሮሰሪ ስትገባ ስቶሩ በሰው ተሞልቶ ታገኛለች። አለቃዋ ቶሎ ስራ እንድትጀምር ይጮህባታል። ጂናያ ወደምትሰራበት መስኮት ስትሄድ የማያገለግል ካርድ ይዞ የመጣ ደንበኛዋ ጠርሙስ ይሰብርባታል። አለቃዋ በመድረስ ቶሎ እንድታጸዳ ነግሯት ትገባለች። በዚህ ሰዓት ከልጇ ትምህርት ቤት ተደውሎ ስታወራ አለቃዋ ይደርሳል። ያ ሁሉ ሰው እያለ ስልክ በማውራቷ ሲጮህባት ከልጇ ትምህርት ቤት እንደሆነና ልጇ ያለ እርሷ ማንም እንደሌላ ስትነግረው 30 ደቂቃ ለደርሶ መልስ ሰጥቷት ትወጣለች። ትምህርት ቤት ልትሄድ በወጣችበት 40 ዶላር ከአካውንቷ ለማውጣት ባንክ ስትጠይቅ ሰልፍ ይበዛባታል። እሱን ትታ ወደ ልጇ ትምህርት ቤት ስትደርስ የህፃናትና ቤተሰብ ቁጥጥር ልጇን ሲወስዷት ትደርሳለች። እሷም ልጇ የሚጥል በሽታ እንዳለባት በመንገር ትቃወማለች። ሰዎቹ ግን ልጇን በአግባቡ ስላልያዘች መወሰድና በጥሩ ሁኔታ ማደግ እንዳለባት ይነግሯታል። እናት ጃኒያህ ማሳመን አቅቷት ልጇን ተነጥቃ ነገር ግን ቤቷን አይተው ሊመልሱላት እንደሚችሉ ተነግሯት ትመለሳለች። በመመለስ ላይ ሳለች ዝናብ ጥሎ መንገድ በመዘጋቱ መንገድ ስትቀይር ከስራው ውጪ ከሆነ ፖሊስ መኪና ጋር በመጋጨቷ ፖሊሱ በንዴት ይዝትባታል። በሌላ ግዳጅ ላይ ባለች ፖሊስ ባልደረባው መኪናዋን ያስወርሰዋል። አዲስ መኪናውን በመግጨቷ የትኛውን ቦታ ህጋዊ አጋጣሚ ካገኘ እንደሚገድላት ይዝትባታል። መኪናዋ ተወርሶ በዝናብ በእግሯ እየሮጠች መስሪያ ቤቷ ስትደርስ አለቃዋ ስራ እንዳትጀምር ነግሮ ያባረራታል። ሁለት ሰዓት ቆይታ በመምጣቷ ክፍያዋን ማግኘት እንደምትችል ስትጠይቀው በፖስታ እንደሚላክና ለተባረረ ሰው በእጅ እንደማይሰጥ ነግሮ ይሸኛታል። ከዛ ወጥታ ቤቷ ስትደርስ ሙሉ እቃዋ ደጅ ላይ ተጥሎ ታገኘዋለች። አከራዩዋም ሰድባ ታባረራታለች። እያለቀሰችና እየጮኸች ለምን ትላለች። ከተበተነው እቃም ውስጥ የልጇን የሳይንስ ሙከራ እና አንዳንድ እቃዎች አንስታ ትሄዳለች። ከዛም ወደ ቢሮ በመመለስ አለቃዋ ክፍያዋን እንዲሰጣት በመጠየቅ ላይ ሳለች ዘራፊዎች መጥተው ብሩን ሊወስዱባት ሲሉ ለልጃ ያስፈልጋታል በማለት በፈጠረችው አምባጓሮ ዘራፊውን ትገድለዋለች። አለቃዋ ይህንን ሲያይ ዝርፊያውን እሷ እንዳቀነባበረችው እና ሰውየውንም እንደገደለችው ለፖሊስ ሪፖርት አድርጎ ሲጮህባት፣ ተኩሳ ገድላው ቼኳን ይዛ ባንክ ትሄዳለች። ባንክም ቢረፍድባትም ያስገባታል። በዚህ መሀል ፖሊሶች ወደ ግሮሰሪው ገብተው ሲያጣሩ፣ የስራ ባልደረባዋ እንደማታደርገው ትናገራለች። ባንክ ወረፋዋን ጠብቃ ሲደርሳት፣ በደም የጨቀየውን ቼክ አቀበለቻት። ባንከሯ ቴሳ መታወቂያ ካላመጣሽ አልሰጥሽም ብላ እምቢ ትላታለች። ይህን ጊዜ ሽጉጥ በማውጣት ቼኩን እንድትዘረዝረው ትነግራታለች። በዚህ ሰዓት አላርሙ ለፖሊሶች ምልክት ይሰጣል። ማናጀሯ ኒኮል ባንካቸው በደንበኛቸው ሊዘረፍ መሆኑን እየተርበተበተች ታሳውቃለች። በዚህ ሰዓት በያዘችው ቦርሳ ውስጥ የሚበራ ነገር በማየቷ ይህም ቦምብ ስለመሰላት ይህንኑ ለፖሊስ ታሳውቃለች። የጆርጂያ ፖሊስ ባልደረቦች በመኖሪያ ቤቷ ለፍለጋ በሄዱበት ባንክ መሆኗ ይነገራቸዋል። ባንከሯ ያለውን ብር በሙሉ ስትሰጣት ቼኳን ብቻ መንዝራ 521 ዶላር እንድትሰጣት ጠይቃታለች። በዚህ መሃል ባንኩ በፖሊስ ይከበባል። የጆርጂያ ፖሊስ ኦፊሰሮች በአለቃቸው ፊት አደገኛ ወንጀለኛ ነች አይደለችም በሚል ሲጨቃጨቁ በባንኩ ውስጥ ብዙ ሰዓት መጠበቁ ያናደደው ጎረምሳ ሽጉጡን ሊያስጥላት ሲሞክር ሽጉጡ ይባርቅና ሁለት ሰዎች ሮጠው ከባንኩ ይወጣሉ። በዚህ ሰዓት የቲቪው ዜና ከነሱ አካባቢ ሲተላለፍ ጂኒያ ታያለች። ወዲያው ከፖሊስ ስልክ ይደወላል። ጂኒያ የወንድ ድምፅ ስትሰማ ትዘጋዋለች። በዚህ ሰዓት ሴቷ ፖሊስ እሷ መደወልና ማውራት እንዳለባት አለቃዋን በማሳመን ደግማ ትደውላለች። መርማሪ ሬይመንድ ደውላ ባንክ እየዘረፈች ነው ተብሎ እንደተደወለባት ስትነግራት ጂኒያ እንደዛ እንዳልሆነና ቼኳለት ዘረዝር ወደ ባንኩ እንደመጣች ትናገራለች ውስጥ ያሉትን ለምን ፖሊስ ጠራችሁ? ትላለች ለፖሊሷም ልጇን መመገብና መድኃኒት መግዛት እንዳለባትና ብሯን እንደምትፈልገው ትነግራታለች። መርማሪ ሬመንድ ልትረዳት እንደምትችል ስትነግራት አላምንሽም በማለት እምቢ ትላታለች ስልኩንም ትዘጋዋለች። ሬይመንድ የድርድር ስፔሻሊስት እንደሆነች ለባልደረቦቿ ታስረዳለች። የባንክ ማናጀሯ ኒኮል ብሩን ስትሰጣት 40 ዶላር ቀንሳ ለልጇ እንድትሰጥላት ትሰጣታለች። ኒኮልም ራስሽ እንድትሰጫት ልጅሽ ትፈልጋለች በማለት ለማሳመን ስትሞክር ጂኒያ እሱን እንድታደርግ እንደማይፈቅድላት ቴሌቪዥኑ ውስጥ የሚታየውንና ቀደም ብሎ የዛተባትን ፖሊስ እያየች ትናገራለች። በዚህ መሃል አንዷ ባንከር በስልኳ ላይቭ ትገባለች። በባንኩ ከታገቱ ሰዎችም ሁለቱ እገታውን በመቃወም በሰላም ወደ ውጪ ይወጣሉ። በቦርሳ የያዘችው የልጇ መጫወቻ የሚበራ ምልክት ሲያሳይ የባንክ ማናጀሯ ትማጸናታለች። ጂኒያ ወደ ቴሌቪዥኑ እያየች ለልጄ ያለው እናት እኔ ብቻ ነኝ እንዲገድለኝ አልፈቅድለትም በማለት ሁሉም እንዲቀመጡ ታደርጋለች። ፖሊሶች ሰብረው ለመግባት ሲጠይቁ መርማሪ ሬይመንድ ትቃወማለች። ሌሎች ፖሊሶች ኤፍቢአይ እንዲገባ ይጠይቃሉ። ነገር ግን አዛዡ እንድትሞክር ይጠይቃታል። በዚህን ጊዜ ስልክ ሲደወል ጂንያህ ስልኮቹን ለመነቃቀል ስትሞክር የባንክ ማናጀሯ ኒኮል እንድታናግራቸውና ወደ ልጇ በሰላም የምትሄድበትን መፍትሄ ሊሰጧት እንደሚችሉ ትነግራታለች። ጂንያህም ስልኩን ታነሳዋለች። ለመርማሪ ሬመንድም ፖሊሱ እንደዛ ተባትና እንዲ እንዲገድላት እሺ ብላ እንደማትወጣ በመንገር እምቢ ስትላት ፖሊሷ ወጥተሽ እንነጋገር ትላታለች። በምሬት ማንም አያድነኝም፣ አለቃ አባረረኝ፣ ክፍያዬ ልጠይቅ ስመጣ ዘርፌ አቀነባበርሽ አለኝ። እነዛ ሰዎች ግን እኔንም ደብድበውኛል፣ ዘርፈውኛል። ነገር ግን እኔ ለልጄ ምግብና መድኃኒት ለመስጠት ክፍያዬን ብቻ ነበር የጠየቅኩት። ብቸዬን ነኝ፣ ልጄ የሚጥል በሽታ አለባት፣ ልደርስላት ይገባል። ነገር ግን አልቻልኩም፣ ተረዳሽኝ ትላታለች። መርማሪዋ የእሷም እናት በዛ እንዳለፈች በመንገር እንደተረዳቻት ትነግራታለች። እሷም እናቷን እንደምትወዳትም እሷም ለልጇ ስትል ደህና እንድትሆን ሁሉንም ጥላ እንድትወጣ ስትነግራት ሰውየውን ካላባረራችሁት አልወጣም ያቺ ፖሊስ ራሱ ልከፍል ገንዘብ እንደሌለኝ ነግሬ ብለምናት እምቢ ብላ ነው መኪና ይኖረሰችው እሱ ሳይሄድ አልወጣም በማለት ስልኩን ትዘጋዋለች። የፖሊስ አዛዡ ትኬቱን የጻፈውን ፖሊስ ፈልጉልኝ ይላል በዚህ መሃል ጂኒያ ቀጥ ስትል ካሜራ ታያለች። እሱን ማጥፋት እንዳለባት ነግራ ወደ ሰርቨር ክፍል በመግባት ታጠፋፈዋለች። ታዲያ ሁሉም ታጋቾች በታሪኩ አዝነው ነው ይተባበሯታል። መጀመሪያ ላይ መታወቂያ ጠይቃት ቼኩን አልከፍልም ያለቻት ባንከር ቴሳ ግን ትቃወማለች። በእድሜ ጠና ያሉት ታጋች ያለችውን ሰምተች ካላዘንሽ አንቺ ምንድነሽ በማለት ይዘልፏታል። ማናጀሯ ኒኮል ግን እንደ በረዳት በማየት ጃኬቷን ትሰጣታለች። ጂንያህም ሽቶ በጣም ጥሩ እንደሆነ ስትነግራት የባሏ ስጦታ እንደሆነና ጥሩ ባልና ቤተሰብ እንዳላት የቤተሰቦቿን ስም በመዘርዘር ታስተዋውቃታለች። ጂኒያ ለልጅና ለኔ ምኞቴ ይህ ነበር ስትል ማናጀሯ በባንክ ስራዋ በጣም ብዙ ሲንግል የሆኑ እናቶችን እንዳወቀችና እሷ ባሏ ባይኖር ምን ልታደርግ እንደምችል እንደማታውቅ ትነግራታለች። ጂንያህም ትወጪ ነበር ስትላት ማናጀሯ ኒኮል መልሳ አንቺም ይህንን ትወጭዋለች በማለት ልታሳምናት ትሞክራለች። በላይቭ ሲከታተል የነበረው ሰው ሁሉ ወደ ባንኩ በመምጣቱ ጩኸት ሰምታ እስኪ አንዴ ቼክ አድርጊ ስትላት ጂኒያህን ነጻ አድርጓት የሚል የሰው ማዕት በባንኩ አካባቢ መኖሩን ትነግራታለች። ቤኒን ጨምሮ በዛ የተገኙ በሙሉ ድጋፋቸውን ለሷ ይሰጣሉ። በዚህ መሀል ኤፍቢ አይ መጥቶ ኬዙን መረከብ እንደሚፈልግ ለፖሊስ አዛዡ ይነግሩታል። እሱ ግን በሰላም እጇን ልሰጥ እንደምችል ሊያሳምናቸው ቢሞክርም ለአራት ሰዓታት ምንም አይነት ለውጥ ባለማምጣታቸው የኤፍቢ አይ ሰው ኬዙን ፌዴራል እንደሚወስደው ነግሮ ያስወጣዋል። ጂኒያ ከባንክ ማናጀሯ ኒኮል ጋር ሰዎችን ስለምትረዳ እንደምታከብራትና እሷንም አካውንት ያስከፈተቻት እሷ መሆኗን በመንገድ ሲያወሩ ቴሳ በመሃል ገብታ ይህን ሁሉ ሰዓት ካገተን ሰው ጋር ይሄ ሁሉ ትላለች። ነገር ግን ሁሉም ይቃወሟታል። በዚህ መሃል ቴሳን እንዴት ነው የሚሞቀው ስትል ኤሲ እየሰራ እንዳልሆነ ይነግሯታል። ነገር ግን ሙቀቱ ጂኒያህን እና አሮጊቷን አልተሰማቸውም ነበርና ጂኒያ ኤሲ የለኝም ስትል አሮጊቷ በ1943 ስለተወለድ እኔን ይሄ አይመለከተኝም ይላሉ። ጂኒያ ቀጥላም ኢንሹራንስ ስለሌላት በሆስፒታል የደረሰባትን ስታወራ ኒኮል እኔ ያለሁልሽ ትላታለች። ጂንያህም ልጇን እንድታሳድግላት አስቸጋሪ ልጅ እንዳልሆነች በመንገር ቃል እንድትገባላት ትጠይቃታለች። ኒኮልም ባሏ ጋር ተነጋግራ እንደምታደርገው ቃል ትገባላታለች። በዚህ መሃል አሮጊቷ የስኳር በሽታቸው በመነሳቱ ጂንያህ እንዲወጡ ይቅርታም እንዲያደርጉላት በመጠየቅ ከኒኮል ጋር ይወጣሉ። አሮጊቷ አመስግነዋት ኒኮል ይዛት ስትወጣ ጂንያህ ሕክምና እንድታገኝ አድርጊ ትላታለች። ኒኮል አሮጊቷን እንድትወጣርጋ በፖሊሶች እንዳትገባ ብትጠየቅም አምናኛለች ብላ ወደ ባንኩ ትመለሳለች። በዚህ መሃል ኤፍቢአይ አይ ወደ ባንኩ ይደውላል። ጂኒያ ህም ለኤፍቢአይ ኮማንደር ሬመንድን እንዲያቀርብላት ትጠይቃለች። የኤፍቢአይ አይ ኮማንደሩ ግን ወሬውን በመቀጠል ባንክ እየዘረፈችና ወንጀል እየሰራች መሆኑን ያስታውቃታል። እሷም እንደዛ እንዳልሆነና ሬመንድን እንዲያቀርብላት ትጠይቃለች። ባለመግባባት ስልኩ ወደ ኒኮል ይመለሳል። እሷም ሬመንድን እንዲያቀርብላት በመንገድ ሳለች በሻንጣዋ ያለው የልጇ መጫወቻ ሲጮህ ስልኩን ዝጉልኝ በማለት ልታጠፋው ስትሞክር ሁሉም ቦምብ መስሏቸው ይንጫጫሉ። እሷም ቦምብ እንዳልሆነ ነግራቸው ለፖሊሶቹ ይህንኑ እንድታስታውቅላት ለኒኮል ስትነግራት ኒኮል ያን መንገር ለሷ ጥሩ እንዳልሆነ መክራት ቦምቡ እንዳለ ካሰቡ ብቻ ኤፍቢአይ ሰብሮ እንደማይገባ ታግባባታለች። በዚህ መሃል ቴሳ ለሽንት ልሂድ በማለት በመስኮት ቦምቡ ፌክ እንደሆነ መልእክት ትጽፋለች። ፖሊሶችም ያዩታል። መርማሪ ሬመንድ በዚህ መሃል የጂንያን መኪና የወረሰችውን ፖሊስ አግኝታ። እሷ እንደ ቀጣቻ ስትነግራት መኪናዋን የገጨባት እና የዛተባት ማን እንደሆነ ትጠይቃታለች። ነገር ግን ሴቷ ፖሊስ ልታስተባብል ትሞክራለች። ነገር ግን ሬመንድ በመቆጣቷ የፖሊሱን ስም ኦሊቭ በማለት ትነግራታለች። ሬመንድም ስትሮጥ ሄዳ በቦክስ በመማታት ያደረገውን ሁሉ ላለቃቸው ታሳውቃለች። ፖሊሱ ግን ይክዳል። ነገር ግን መረጃ ስላቀረበች ወዲያው ተባረረ። በዚህ ጊዜ ከባንኩ ውስጥ ይደወላል። የኤፍቢአዩ ሰው ግን ከዚህ በኋላ ንግግር እንደማያስፈልግና ሰብሮ ለመግባት ቦታውን እያጠረ መሆኑን ያሳውቃል። የፖሊሶቹ ኃላፊ ሲጮህ ሬይመንድ ትዕዛዝ ተላልፋ ስልኩን ታነሳለች። ለጂኒያህም ሰውየው እንደሄድና እንድትወጣ ትነግራታለች። ጂኒያህም ሰውየውን እንዳገኘሽው እንዳምን ፎቶ ላኪ፣ ሊንክ ካወቅሽ ወጣለሁ አለቻት። ነገር ግን ኤፍቢአይ ስልኳን ስለዘጋው ሬይመንድ እና ፖሊስ አዛዡ እንዲከፍቱት ይጠይቃሉ። ጂኒያህም ይህ ከሆነ እንደምትወጣ፣ ሰዎቹንም እንደምትለቅ ትናገራለች። እውነት መናገሯን ሁሉም እንዲያውቅ እንድትነግርም ታሳስባለች። ኤፍቢአይ ግን ምንም አይነት መስመር እንዳይከፈት እና እኛ እንገባለን በማለት ይቃወማል። መርማሪ ሬይመንድም ልትወጣ ስትስማማ ይህ መሆን የለበትም ብላ ትከራከራለች። እምቢ ሲሉ ሬይመንድ ቀጥ ብላ ወደ ባንኩ በመሄድ አንኳኳቷ። ጂኒያህን ስልኳ ሊከፈት እንደማይችል እና ፎቶውን ከእሷ ስልክ እንድታይ ጠየቀቻት። ኒኮል እኔ ያሳያታለሁ በማለት ወስዳ ስታሳያት እሱ ነው። ሁላችሁም ውጡ አለቻቸው። ኒኮል ግን አብሬያ ትመጣለሁ በማለት ወደ ባንኩ ትመለሳለች። ጂኒያ ስላደረገችላት ነገር አመስግና ይቅርታ ትጠይቃታለች። ኒኮል ጎበዝ መሆኗን በመንገር ልጇ የምትኮራባት እናት መሆኗን ስትነግራት የጂኒያ እናት ወዳው ደውላ ባንክ ዘርፈች ነው ፖሊሶች እዚህ ያሉት በማለት ስትጠይቃት ጂኒያ ያ እንዳልሆነ ለእናቷ በለቅሶ ስታስረዳ እናት ልጇ ትላማታ በሚጥል በሽታዋ ምክንያት እንደሞተች ይነግሯታል። በዚህ ጊዜ በህልም ጠዋት ይዛ ስትወጣ ያለመችው አንሶላ ብቻ ታቅፋ እንደነበረ ጂኒያ ታስታውሳለች። እያለቀሰች ባዶ አንሶላ እያባበለች ስትሄድ ቤት ውስጥ አንድ የተበላና አንድ በምግብ የተሞላ ሰሃን ጠዋት ከጎኗ የነበረችው ልጇ በሌለችበት ሁሉም ጠዋት ከልጇ ጋር ስትሆን የነበረው ብቻዋን መሆኑን ከትምህርት ቤትም እንዳልተደወለ ታውቃለች። ትምህርት ቤት ደርሳም አልተደወለልሽም ተብላ መመለሷን በማስታወስ ስታለቅስ ኤፍቢአይ ሰብሮ ገብቶ ሽጉጥ ስለያዘች ይተኩስባታል። ኒኮል ልታድናት ሳትችል እያለቀሰች ስትወጣ ይታያት እና ጂኒያ ወዳው ከሀሳቧ በመመለስ ተያይዘው በመውጣት እጇን ለፖሊስ ትሰጣለች። ያን ሁሉ መከራ ያየችው ለሞተች ልጇ ነበር። በመጨረሻም እጇን ለመርማሪ ሬመንድ ሰጥታ ብትታሰርም፣ የህዝቡ ድጋፍ ግን አልተለያትም ነበር። ማጠቃለያ፣ ታይለር ፔሪ በዳይሬክሽን ብቃቱና ታራጂ ፒ ሄንሰን በሚማርክ የትወና አፈጻጸሟ ይህንን ፊልም ሲንግል እናቶች እና የተገለሉ ማህበረሰቦች የሚገጥሟቸውን ተግዳሮቶች ለመረዳት ለሚፈልጉ ሁሉ ሊታይ የሚገባ አድርገውታል። እስትሮ በአሁኑ ሰዓት በኔትፍሊክስ ላይ እየታየ ነው። ታዲያ ፊልሙን አይታችሁታል?